ሀይሚና ብሩክ እንደሚያደጋ ሀይሚ ከብሩክ ጋር ነው ደስተኛ የምትሆኑና፣ እኔ ደግሞ ለሴት ልጅ ትንሽ ራራሉና በዛ ምክንያት ስንጣለን በነበሩ ነገሮች እሉስ። ወይኔ አንጀቴን ብላው ለሴት ልጅ ትራራ አይደል እንዴ? ወይኔ ወይኔ ወይኔ ወንድሜ ወንድማችን ተበድሉ ለሀይሚያችን አስቦላት ለሀይሚ ተቆርቆሮላት ኩን እንደዛ ሲሆንላት የነበሩ ፋሚሊ አጅሬ ልክ ልክን ሲነገርህ ልክ ልክህን ሲገባልህ ከዛ በኋላ ነገሮችን ደግሞ በይቅርታ ለመፍታት ሞከር ከሆነ አሪፍ እኮ ነው። ይበል የሚያስበል ይቅርታ መጠየቅ ትልቅ ነገር ነው። ግን እኔ ነገ ከነገ ወደ ል አላቅም የማይበት ቦታ ያስቀኛል። እንግዲህ ጠብቁት። ኦዲንስ ለመሆን ተዘጋጁ፣ የዚህ ልጅ ኦዲንስ ለመሆን ተዘጋጁ ፋሚሊ። ሌላ ምን ይባላል? ሌላ ምን ይባላል? እንግዲህ ሰላም ፈጥሮ ቀስ ብሎ ምናምን ነገር የሆነን የሚደረገውን ነገር ያደርጋል። እንግዲህ አይዞ። አጅሬ ደግሞ እንዳሰብኩት አይነት ልጅ አይደለም። አላቅም። አሁን ደግሞ ፍቅራቸውን እያሞገሰ ነው እናንተ ለስልጣለ ሰው ቻርላችሁ። ብሩክም ለሱ ለአንቺ ያለው ፍቅር የሚገርም ነው። አንቺም ለሱ ያለች ፍቅር የሚገርም ነው። ይህንን ነገር ያወቅኩት አሁን ነው። ቪዲዮችሁን ማየት ስጀምር ነው። ደስ የሚል ነገር ነው። እኔ ነኝ በመሀላችሁ መጥቼ እያጣሏችሁ ያለሁት፣ እና ይቅርታ አድርጉልኝ ወንድማችሁ ነኝ እያለ ይቅርታ አድርጉለት፣ ይቅርታ አድርጉለት። ግን ከዚህ በኋላ ያው ማየት አንፈልግም። ከዚህ በኋላ ማየት አንፈልግም። ይህን ሁሉ ነገር ይ ስንትና ስንት ነገር ተፈጥሯል። ከዚህ በፊት ስንትና ስንት ነገር ተፈጥሯል። በቃ እንዴ ብሩኬ ጋር ተደባድቦ ስንትና ስንት ችግር ብሩኬም እኮ ጫፍ ነው የደረሰው። ትልቅ ነገር ሊያደርግ በጣም ከባድ የሆነ ጉዳት ቢያደርስበት እስከ መታሰር ደረጃ የሚያደርስ ነገር ነበረ በመሀላቸው የነበረው እና ይህ እንደ ቀልድ የሚታይ ነገር አይደለም። እንደ ቀልድ የሚታይ ነገር አይደለም። እንደ ቀልድም ደግሞ ዝም ብሎ ይቅርታ የሚደረግነት ነገር አይደለም። በትክክል የምር ተሰጥቶ ከሆነ ነው ይቅርታ ሊያደርጉለት የሚችሉት እንጂ መጥቶ ዝም ብሎ ይቅርታ ስላል አይደለም። ምክንያቱም የገባው አጀሬ ባለትዳር በፍቅረኛሞች መካከል ነው እንጂ ኖርማል ጓደኛሞች አይደሉም እነዚህ ልጆች ይህን ነገር ማወቅ አለበት በመጀመሪያ ማለት ነው። እና ምን ያክል ደግሞ ብሩክና ሀይሚ ፍቅራቸው እንደገባ መረዳት አለበት፣ መረዳት አለበት። ካልተረዳ ዝም ብሎ ቢያወራ መደስኮር ነው የሚሆነው፣ መደስኮር ነው የሚሆነው። ስለዚህ እሺ ምን ምን ይላሉ? ያው በሰዓቱ ሲናገረች ሲጮብሽ ለአንቺ እውነተኛ ስሜት የሌለው ስለመሰለኝ ነበረ አይደለም አሁን እዚህ ላይ ማለት ነው። ፋሚሊ በሰዓቱ የፈለገ ነገር ቢላት ይሄ ልጅ አንድ ተራ ሰው ነው። አያገበውም፣ በቃ በመሀላቸው መግባት አይበቃ የለበትም። አያገበውም ምክንያቱም ከዛ በፊት ምን እንደተፈጠረ አያቅም። ከዛ በፊት ምን እንደሆነ አያቅም። ደርሳችሁ ዝም ብላችሁ ዘቡ የምትሉ ከሆነ በጣም ብዙ ነገር ያለፋችሁ ነገር ስላለ የባሰ ነው ነገር የምታበላሹት። የምሬ ነው የምነግራችሁ ፋሚሊ ና ይህ ነገር ራሱ ቶታሊ ስህተት ነበር ያደረግከው፣ እያንዳንዱ ነገር ስህተት ነበር። አንተ ኮነ እንደ ባል እንደ ፍቅረኛ ሪያክት ሳርጌ የነበረው ከብሩኬ በበለጠ አንተ ነበር ክሪያክት እያደረግ የነበረው። ይሄ ደግሞ ልክ አይደለም። ምናልባትም ሻቦ ብለ ከሆነ ሀይሚ ላይ የሆነ የሆነ የሆነ ስሜት ተሰምቶ ከነበረ የሆነ ሲያማት ህመሙ ይሁን ሻፉ ያስደረግ ምናልባት እንደዛ ምናምን ሆኖ ከሆነ እሺ ይበል የሚያሰኝ ነው። ግን አይደለም አይደለም፣ በቃ ዘው ብለ ደርሰህ እንደ ፍቅረኛ ሆንክ። ይሄ እኮ ልክ ያልሆነ ነገር ልክ ያልሆነ ነገር ነው። ያስገድዳል እኮ እንዲህ ባለትዳር ቢሆንስ ኖሮ እነዚህ ልጆች ባለትዳር ቢሆንስ ኖሮ ብሩኪ አመጠጡ ቢያጠጣ እንደ ሌላ ሰው ስለሆነ ብሩኪ ኖርማል ሰው ስለሆነ ለሰው ሪስፔክት ስላለ ነው እንጂ ሌላ ከባድ ሰው ጋር ቢያጋጥም እኮ እንደዚ አይነት ነገር በቃ ተሹተም ሊሆን ይችላል። እንዲህ ተቀልዳለ። ይህም እንደዛ ብዬዋለሁ። ምን እንደሚሉ አላቀምም። እሺ ይቅርታ ይደረግለት፣ ግን ከህይወታችሁ አስወጡት። ዳግመኛ እንየው፣ ዳግመኛ ማየት አንፈልግም። ይህን ልጅ ዳግመኛ በእናንተ ዩቲዩብ ቻናል ማየት አንፈልግ ምናልባት የራስን ዩቲዩብ ቻናል ከፍቶ ሊመጣ ይችላል ግን በእናንተ ምክንያት ይህን ልጅ ማየት አንፈልግ እንደ ሀሳብ ምክንያቱም ነገ ከነገ ወዲያም ሌላም ነገር ሊያደርግ ይችላል በማላችሁ ሌላም ነገር ሊፈጥር ይችላል ይህ መጀመሪያም ክፍተት የፈጠረ ሰው ስለሆነ ሊፈጥርባችሁ ይችላል አለቀ በቃ ካላስ ያለፈውን እንዳለፈ ከሆነ ከዚህ በኋላ ወደ እናንተ ህይወት የማይመጣ ከሆነ በቃ ይቅርታ አርጉና ይሂድ በቃ መንገደኛ አይደል ይሂድ ምን ችግር አለ በቃ አንደኛውን ይሂድ እ? ፋሚሊ እንደዛ ቢሆን የተሻለ ነው ብዬ አስባል። ሰላም ሰላም፣ ውድና የተከበራችሁ ዩቲብ ቻናል ተከታታዮቼ እንደምናላችሁ እንደምንቆያችሁልኝ ሁሉ ሰላም፣ እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው። እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ሀይሜና ብሩኬ እንወዷችኋለን። ሀይሜና ብሩኬ አንድ ስትሆኑ ፍቅር ስትሆኑ ነው የሚያምርባቸው ምትል ሰዎች ላይክ እያደርጋችሁ ኮሜንት ላይ አሳባሰታችሁ ውስጣቸው ሁለቱም የታል ይመለከቷል። ኮሜንታችሁ ይነበባል። ፋሚሊ በቅርቡ 20ሺ እንገባለን። ፋሚሊ እንብዛ ኮሜንት ላይ እየገባችሁ እስኪ ሰብስክራ አስደርጉኝ፣ ሰብስክራ አስደርጉኝ። እስኪ ሚ 20 አስገቡኝ። 20ሺ ብገባ ደስ ይለኛል ፋሚሊ። ቀጥታ ወደ ካሜራ ያለ ነው። እሺ ነበር ባጠፈ ካሜራ ማለት እሺ፣ ለምንድን ነው የመጣው? ይኸውላችሁ፣ ይኸውላችሁ ፋሚሊ፣ ከዚህ በፊት ትዝ ይሏችኋል እነዛ የመጡት ብሩክ እና ሀይሚን ለመለያየት የሚመጡት ሰዎች የመጡት ሰዎች ትዝ ይሏችኋል ፋሚሊ። ትዝ ይሏችኋል ብዬ ተስፋ አደርጋለሁ። አሁን ይሄን ልጅ እንደነዛ አይነት ባህሪ እየተመለከትኩበት ነው። አላቅም ብቻ በመሀል ከወጡ በኋላ ከብሩኬና ከሀይሚ ሕይወት ከወጡ በኋላ ትንሽ ጋር ቢያደርጉትና ለይቅርታ ብለው ይመጣሉ። ብዙ እጁን አይታችሁ ከሆነ እኔ አልነግራችሁም። እገሌ ገሌ ያላችሁም ታውቁት ታቁታላችሁ። ይቅርታ ብለው ይመጣሉ። አጥፍቻ ያለው በድያ ያለው ይቅርታ ሁሉም በተመሳ- አንድ አይነት ይሆናሉ። ሁሉም ፋሚሊ ሁሉም እንዲህ አባቢ መረሳት አልፈለግም። የሆነ ነገር አሁን በዚህ ጭቅርት ሐሳብህ የሆነች የፈለካት ነገር አለች፣ የሆነች የፈለካት ነገር አለች። እሱን ደግሞ በኋላ እነግራቸዋለሁ ምን እንደፈለገ፣ በኋላም ምነግራቸው ሆናል። ፋሚሊ ሁሉም የመጡት ሰዎች እንደዚህ ነው የሚሉ ብሩክና ሃይሚን ለመለየት የመጡት ሰዎች በሙሉ እንደዛ ነው የሚሉ በቃ አለቀ። በቅርቡ በአዲስ ዩቲዩብ ቻናል ጠብቁት። በቅርቡ በአዲስ የዩቱብ ቻናል ጠብቁት። ልጅ ደግሞ ጠብቁት። ፋሚሊ ካሚንግ ሱን። እሺ፣ እንደሚያደርጋ ሀይሚ ከብሩኪ ጋስቱ ነው ደስተኛ የምትሆኑ እና እኔ ደግሞ ለሴት ልጅ ትንሽ የራራዱ ነው። በዛ ምክንያት ስንጣላም በነበሩ ነገሮች ወይኔ አንጀቴን በላው! ለሴት ልጅ ትራራ አይደል እንዴ? ወይኔ ወይኔ ወይኔ ወይኔ ወንድማችን ተበድሉ። ለሀይሚያችን አስቡላት። ለሀይሚ ተቆርቆሮላት እኮ ነው እንደዚያ ሲሆንላት የነበረው ፋሚሊ አጅሬ። ልክ ልክን ሲነገርህ፣ ልክ ልክን ሲገባልህ፣ ከዛ በኋላ ነገሮችን ደግሞ በይቅርታ ለመፍታት ሞከርክ። አሁን አሪፍ እኮ ነው። ይበል የሚያስብል ይቅርታ መጠየቅ ትልቅ ነገር ነው ግን እኔ ነገ ከነገ ወዲያ ልጅ አላቅም፣ የማይበት ቦታ ያስቀኛል። እንግዲህ ጠብቁት፣ ኦዲየንስ ለመሆን ተዘጋጁ። የዚህ ልጅ ኦዲየንስ ለመሆን ተዘጋጁ። ፋሚሊ ሌላ ምን ይባላል? ሌላ ምን ይባላል? እንግዲህ ሰላም ፈጥሮ ቀስ ብሎ ምናምን ነገር የሆነ የሚደረገውን ነገር ያደርጋል። እንግዲህ አይዞህ አጅሬ። ሁለቱ ተገናኝተው ጥሩ ነገር ሀይሚ ከዚህ በፊት ያጋጠማት ነገር አስተምሯት፣ አላ ፋሚሊ ሁለቱ ተገናኝተው ጥሩ ነገር አለች። አያቸ ፋሚሊ አያቸ አይደል? ሀይሚ ምን ያክል አሁን ለብሩኬ፣ በቃ ብሩኬ ጋር ምንም አይነት ነገር ሰው ጋር እንዲጣላ አትፈልግም። ምንም አይነት ነገር ውስጥ እንዲገባ አትፈልግም። በቃ ከሆነ ነገር ነጻ ማድረግ ነው የምትፈልገው። እና የአስተማራት ነገር አለ ከዚህ በፊት በቃ ሰላም ሊሆኑ ስለማይችል ኖ ኖ እያለች አለች። እና እሱ ስለሆነ ደግሞ ክ ስለሆነ ስላለ እሱ ስለሆነ ይዞት የመጣው ኖርማል ነው ብላ ልታስብ ትችላለች። ቸነቅ መስሎኝ እኔ ደግሞ ያው ለሴት ልጅ እራራለሁ እና ከዛ የሚመጣ ነው እንደ አባባሉ ሲያስቅ ለሴት ልጅ እራራለሁ፣ አባባሉ ያስቃል። የምሬን ነው ያስቀ ትራራለህ። እንደ በቃ እሺ ሳክሲው ይቅር እና በቃ ይቅር ታበለው እንደ ምንድን ነው እዚህ ጋር ቁጭ አድርገ የምትሰከሳቸው እንደዛ ተደራርሰን የመድረን ነው ጎረኛም የሚያሳቀን ገይ ነው እንዲ እንደዛ ስንትና ስንት ነገር እዚህ ጋር ተፈንክተ፣ እንዲ ምንድ ነው እንዴት ነው እኛ እንደ የምር እንዳልሆነ ይህ ነገር ምናስበው፣ የምር መሆኑን እንዴት ነው ማሰብ የምንችለው ነው ጥያቄው። ኮ እዛ ጋር ነው የሚመጣው። ብሩኬ ጋር ስንትና ስንት ተፈነካክተ፣ አሁን መጥፍ አንድ ጊዜ ነገሩን ሁሉ ደምስሱልኝ፣ አጥፉልኝ እያለ ነው። ይቅርታ ብሩክም ደግሞ እንዳሰብኩት አይነት ልጅ አደለም። አላቅም። አሁን ደግሞ ፍቅራቸውን እያሞገሰ ነው። እናንተ የምትጣሉ ሰዎች አይደላችሁም። ብሩኬም ለሱ ለአንቺ ያለው ፍቅር የሚገርም ነው። አንቺም ለሱ ያለሽ ፍቅር የሚገርም ነው። ይህንን ነገር ያወቅኩት አሁን ነው። ቪዲዮችሁን ማየት ስጀምር ነው። ደስ የሚል ነገር ነው። እኔ ነኝ በመሀላችሁ መጥቼ እያጣላኋቸው ያለሁት እና ይቅርታ አድርጉልኝ ወንድማችን ነኝ እያለ ይቅርታ አድርጉለት፣ ይቅርታ አድርጉለት። ግን ከዚህ በኋላ ያው ማየት አንፈልግም፣ ከዚህ በኋላ ማየት አንፈልግም። ይህን ሁሉ ነገር ይህ ስንትና ስንት ነገር ተፈጥሯል፣ ከዚህ በፊት ስንትና ስንት ነገር ተፈጥሯል። በቃ እንዴ ብሩኬ ጋር ተደባድቦ ስንትና ስንት ችግር ብሩኬም እኮ ጫፍ ነው የደረሰው። ትልቅ ነገር በጣም ከባድ የሆነ ጉዳት ቢያደርስበት እስከ መታሰር ደረጃ የሚያደርስ ነገር ነበረ በመሀላቸው የነበረውና? ይሄ እንደ ቀልድ የሚታይ ነገር አይደለም። እንደ ቀልድ የሚታይ ነገር አይደለም። እንደ ቀልድም ደሞ ዝም ብሎ ይቅርታ የሚደረግነት ነገር አይደለም። በትክክል የምር ተጸጽቶ ከሆነ ነው ይቅርታ ሊያደርጉለት የሚችሉት እንጂ መጠው ዝም ብሎ ይቅርታ ስላል አይደለም። ስላል አይደለም። ምክንያቱም የገባው አጀሬ ባለትዳር፣ በፍቅረኛሞች መካከል ነው እንጂ ኖርማል ጓደኛሞች አይደሉም። እነዚህ ልጆች ይህን ነገር ማወቅ አለበት በመጀመሪያ ማለት ነው እና ምን ያክል ደግሞ ብሩክና ሀይሚ ፍቅራቸው እንደገባ መረዳት አለበት መረዳት አለበት። ካልተረዳ ዝም ብሎ ቢያወራ መደስኮር ነው የሚሆነው፣ መደስኮር ነው የሚሆነው። ስለዚህ እሺ ምን ምን ይላሉ? ያው በሰዓቱ ሲናገረች ሲጮኽብሽ ለአንቺ እውነተኛ ስሜት የሌለው ስለመሰለኝ ነበረ፣ አይደለም አሁን እዚህ ላይ ማለት ነው። ፋሚሊ በሰዓቱ የፈለገ ነገር ቢላት ይሄ ልጅ አንድ ተራ ሰው ነው፣ አያገበው በቃ፣ በመሀላቸው መግባት አይበቃ የለበት አያገበው። ምክንያቱም ከዛ በፊት ምን እንደተፈጠረ አያውቅም ከዛ በፊት ምን እንደሆነ ያቅም ደርሳችሁ ዝም ብላችሁ ዘቡ የምትሉ ከሆነ በጣም ብዙ ነገር ያለፋችሁ ነገር ስላለ የባሰ ነው ነገር የምታበላሹት። የምሬ ነው የምነግራችሁ ፋሚሊ ና ይህ ነገር ራሱ ቶታሊ ስህተት ነበር ያደረግከው። እያንዳንዱ ነገር ስህተት ነበር። አንተ ኮነ እንደ ባል፣ እንደ ፍቅረኛ ሪያክት ስታደርግ የነበረው ከብሩኬ በበለጠ አንተ ነበርክ ሪያክት እያደረግህ የነበረው። ይሄ ደግሞ ልክ አይደለም። ምናልባትም ሻቦ ብለህ ከሆነ ሀይሚ ላይ ሆነ የሆነ የሆነ ስሜት ተሰምቶ ከነበረ የሆነ ሲያማት ህመሙ ይሁን ሻፉ ያስደረግ ምናልባት እንደዛ ምናምን ሆኖ ከሆነ እሺ ይበል የሚያሰኝ ነው። ግን አይደለም፣ አይደለም በቃ ዘው ብለ ደርሰህ እንደ ፍቅረኛ ሆንክ። ይሄ እኮ ልክ ያልሆነ ነገር ልክ ያልሆነ ነገር ነው። ያስገድዳል እኮ እንዲህ ባለትዳር ቢሆንስ ኖሮ፣ እነዚህ ልጆች ባለትዳር ቢሆንስ ኖሮ ብሩኪ አመጠቶ ቢያጠጣ እንደ ሌላ ሰው ስለሆነ ብሩኪ ኖርማል ሰው ስለሆነ ለሰው ሪስፔክት ስላለው ነው እንጂ ሌላ ከባድ ሰው ጋር ቢያጋጥም እኮ እንደዚህ አይነት ነገር በቃ ተሹተም ሊሆን ይችላል። እንዲህ ተቀልዳለህ። ምክንያቱም በሰዓቱ እኔ ያው ከኔ ጋር ምንም ግንኙነት ሳይኖርሽ ሰው ሌላ ነገር እንዲያስቡ አድርጌሻለሁ። አንቺን የሚቅርታ መጠየቅ ይፈልጋለሁ። ይህንን ያው ኧረ እኛ ምንም አላሰብንም እንደ ኦዲየንስ ሌላ ነገር እንዲያስብ አድርጉ፣ አላሰብንም። ይሄ ግልጽና ግልጽ የሆነ ነገር ነው። ሀይሚ በብሩኪ እንደማትደራደር ሁላችን የምናውቀው ነገር፣ ሁላችንም አንዳችን ሳንቀር የምንመሰክርላት ነገር ነው። እዚህ ጋር ማንም ሰው ይገምታታል ብዬ አላስብ፣ የምሬ ነው፣ ይገምታታል ብዬ አላስብ። ነገር ግን ምናልባት በሰዓቱ ለተናገረችው አንዳንድ ነገሮች ስህተት ሊኖር ይችላል። ከአፏ የሚወጡት ቃላት ስህተት ሊሆኑ ይችላሉ ግን ማወቅ ያለባችሁ ሀይሚን በብሩኬ ማንም ሰው ማንም ሰው ሊገምታት የምሬ ነው ሊገምታት አይችልም በቃ ብሩኬ የሀይሚ ነው ሀይሚ ደግሞ የብሩኬ ብቻ ነው እናም ደግሞ እናምናቸዋል ማ እናምናቸዋል የፈለገ ሰው ይምጣ ይሂድ እናምናለን አለቀ በቃ ካላስ እንደማያደርጉት በደንብ ስለምናቃቸው ማለት በደንብ ስላየናቸው በደንብ ዝም ብለን ስለሆነ ማናወረው እናምናቸዋለን ካላስ ቢሆንም ችግር የለም። ምናልባት ችግር ሊሆን የሚችለው ብሩኪ ብሩኪ በቃ የሆነ ሌላም ነገር ያደረገው ሰው ቢሆን ማለት ነው። የምሬ እንደምነግራቸ ይቅርታ ያደርግለታል፣ ይቅርታ ያደርግለታል። ምክንያቱም የሆነ ይቅርታ ልብ ያለው ሰው የምሬ ነው። ተረጋግቶ ላወራው እሱም መረጋጋቱን ይችልበታል፣ በቃ ይችልበታል። ፋሚሊ ከተረጋጋችሁ ሁሉም ሰው ይረጋጋል። እኔ እንደዚህ በዚህ ነው ፋሚሊ አንድ ሰው አግሬሲቭ ሆኖ ሲያወራ እናንተ ተረጋግታችሁ መናገር ከቻላችሁ ያንን ሰው አግሬሲቭነቱን ትገዙታላችሁ በእናንተ መረጋጋት። ፋሚሊ እና ብሩኬ ፋሚሊ አልገባችሁ በጣም ነው በጣም ትዕግስተኛ ነው። ከምነግራችሁ በላይ ትዕግስተኛ ነው። ነገር ግን አይ ካለም ደግሞ አይ ነው፣ ይቅርታ ከተባለ ደግሞ ይቅርታ ያደርጋል። ይሄ ሁላችንም ያየነው ነው፣ ባህሪው ነው። ከብሩኬ ያየ ነው የተገነዘብ ነው፣ ባህሪው ነው። ብሩኬም ያው እላችሁ ያው ነው እኮ ነው የምላችሁ። ያው ነው ያው ነው። ብሩኬ እንግዲህ እንደዚህ አይነት ሰው ነው ነግሬያቸው፣ እንደዚህ አይነት ሰው ነው። በቃ በፍቅር ከቀረባችሁት ፍቅር ነው ልጁ። በልክ ከቀረባችሁት፣ በዱላ ከቀረባችሁት እሱም በቃ እጁ ታቆጣላች ያደባ ያቸዋል አይታችሁታል። ከዚህም በፊት ብዙ ነገር ሲፈጠር ተመልክታችኋል። እና ብሩኬ ትችላለህ፣ የምሬን ነው የምነግርህ ምንም የዓለም አጋንም ፋሚሊ ብሩክ ትለያለህ ነው እምልህ። ተይ ትለያለህ። እንግዲህ ፋሚሊ እንደተመለከታችሁት ነው። ሌላ ምንም አዲስ ነገር የለው። ብሩኬ ትለያለህ። ሁልጊዜም እንደምንለው እንወዳችኋለን፣ ብሩክም ሀይሚም እንወዳችኋለን። ብቻ እናንተ ሰላም ሆኑልን። ግን ከዚህ በኋላ ይህን ልጅ ባናየው ደስ ይለኛል፣ እንደ ሀሳብ ባናየው ከእናንተ ጋር የሆነ ሀ ኔጌቲቭ ነርጂ በፊቱ በቃ ይህን ልጅ ያየነው በዚ አይነት አስተሳሰብ ስለሆነ መቀበል ስለሚከብድን ባታመጡት ከዚህ በኋላ ጦር ነው። ይቅርታ ማድረጋችሁ ደስ የሚል ነገር ነው። ይመቻችሁ። ብሩክም ሀይሚም ትለይ ላይ ያላችሁ ምትል ሰዎች ኮሜንት ላይ የገባችሁ ነገሯቸው፣ ሀሳብ አሴታችሁን ጻፉላቸው። ለሁለቱም ነው የምልክላቸው እኔው ራሴ ፋሚሊ ሜንሽን አድርጌ ቪዲዮን ፖስት ስለማድረገው እልክላቸዋለሁ። ይህን ቪዲዮ ላይክ እያደርጋችሁ ሰብስክራይብ እያደርጋችሁ ሀያ ሺህ አስገቡኝ በቅርቡ ሀያ ሺህ እንገባለን ፋሚሊ፣ ሀያ ሺህ አስገቡኝ፣ ሀያ ሺህ አስገቡኝ። ሌስ ጎ ፋሚሊ ሰብስክራይብ አድርጉ። ዛሬ ቪዲዮ የሚመስል ነበር። በቀጣይ እስካገኛችሁ ባይ።